ቅር እያለኝም ቢሆን መስማማት የነገርኩት እና ደግሞ ለአንድ ከበድ ላለ ነገር ግን ራስሽን አዘጋጂ አለኝ የሰው አፍ ደግሞ ይገላል የእውነት በጣም ይደብቅ ነገር ቢኖር የሰው አፍ ነው ያሳቅቃል ራሳችንን እንድንጠላ ነው የሚያደርገን እና በቪዲዮ ኮል ስናወራ ከሚያሳየኝ ውጭ ምንም ነገር ለማጣራት ሞክሬ አላውቅ የአንቺን እጅና ጠረን የኔን ያህል አይደል እንዴ ለይቶ የሚያውቀው ለምንድነው ምታስጨንቀኝ ለምን የተፈጠረ ነገር ካለ በግልጽ አትነግረኝም አልኩት ሰላም ውድ የገመና ቤተሰቦቻችን እንደምን ሰንብታችሁልናል? ሳምንታችሁስ እንዴት ነበር? ሳምንታችሁ መቼም ያለ ገመና ምንም ነው። እኔም መጠቼ እስካነበው ከልቤ ጓጉቼ ነበረ ታሪካችንን ይዤላችሁ ከች ብያለው። እኔ የቢታንያ መስፍን ነኝ። ባለታሪካችን ደግሞ አሲያ ትባላለች። አብራችሁን ቆዩ። ታሪካችንን ከመጀመራችን በፊት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንጀምራለን። አብራችሁን ቆዩ። እባላለሁ የ26 ዓመት ወጣት ሲሆን ለስራ ወደ ቤሩት ከመጣው አምስት ዓመትን አስቆጥሬያለሁ። ማዳሜ በጣም ጥሩ ሰው ስለሆነች ነፃነቴን ተጋፍታኝ አታውቅም። ስለ አረብ ሀገር አሰሪዎች ክፋትና ጭካኔ ሲወራ ሁሌ ምን አለ ኔው አምባዩልኝ የምታስብለኝ መልካም ሰው ናት። ከኔ አልፋ ቤተሰቦቼን ሳይቀር በስልክ እያወራች ደህንነታቸውን የምትጠይቅ የተባረከች ሴት ናት። ብዙ ጊዜ ግን ሰምተን የምናውቅ አይመስለኝም ቲክቶክ ላይም ሶሻል ሚዲያ ላይም የምናየው አስፈሪ ነገር ነው። እኔማ ገና አረብ ሀገር ሲባል ይሄ በፊት በመስኮት ተጥላ ሞተች እሱ ነው ይመጣብኝና፣ እንደዚህም አንዳንዴ ጥሩ ሰው አለ የሚያስብልም ታሪክ አለ። እኔም ብሆን ለእናቴና ለእህቶቼ ነግሬ ከእሷ የምደብቀው ምንም ነገር እስከማይኖረኝ ድረስ ነው ምቀርባት። ማዳም ቤት ረዳት ነኝ እንጂ ሰራተኛ አይደለሁም። አብዛኛውን ስራ አብረን ነው የምንሰራው። ደስል እዚህ ሀገር እንኳን የለም። ባይዞ አንዴ ሰራተኛ ከቅጠሩ በኋላ አብሮ የሚሰራ የለም። በመሆኑም ከእናቴ ቤት ወጥቼ እናቴ ቤት የገባው እስኪመስለኝ ድረስ ደስተኛ ሆንኩኝ። እንዲህ ባለው ሁኔታ አምስት ዓመታትን አብረን ከቆየን በኋላ በማህበራዊ ሚዲያ አንድ ሰው ተዋወቅኩና ማውራት ጀመርኩኝ። ረጅሙ ዓመት ነው የቆየችው። ሰውየው ጀማል ይባላል። መርካቶ መጠነኛ የሸቀጥ ሱቅ ውስጥ የሚሰራ ነጋዴ ነው። ማውራት በጀመርን በጣም በአጭር ጊዜ ውስጥ ስለተግባባል፣ ለማዳም ሁሉንም ነገር ስነግራት፣ ስለሱ በደንብ ማጣራት እንዳለብኝ መከረች። በጣም እውነት ነው። ባይዜ የሶሻል ሚዲያ ፍቅር፣ ሎንግ ዲስታንስ ፍቅር ሳይተያዩ ከተጀመረ ኢምባራስ ያደርጋል። መጨረሻ ላይ ልክ ላይ መጣ ይችላል። ጀማል የ35 ዓመት ወጣት ሲሆን የደስደስ ያለውና ዲኑ ላይ ጎበዝ የሆነ ሰው ነው። ከልጅነታችን ጀምሮ እናታችን ስትመክረን ረብጣ ብር ካለው ሰው ይልቅ ረብጣ ኢማን ያለው ነው አላህ የሚወደው ትለን ነበር። ጀማልም አላህ የእናቴ ዱአ ሰምቶ ወደ ህይወት ያመጣው ሰው መሰለኝ። በተደዋወልን ቁጥር ቁርአን ሳይቀራልኝ የቀረበት ጊዜ ትዝ አይለኝም። ማዳሜ ራሷ ጀማል መቅራት ሲጀምር እንደ ሀውልት ድርቅ ብላ ነው የምትሰማው። ቤሩት በቆየሁባቸው አምስት ዓመታት በየአመት ከስድስት ወሩ ወደ ኢትዮጵያ መጥቼ ለአንድ ወር አርፌና ቤተሰቦቼ ጠይቄ እንድመለስ ይፈቀድልኛል። ጀማልን ማውራት ከጀመርኩ በኋላ ግን አመት ከስድስት ወሩ አስር ዓመት ነው የሆነብኝ። በዚህ ሁሉ ጊዜ ውስጥ ግን ማዳሜ ስለ ጀማል እንዳጣራ ደጋግማ እየነገረችኝ፣ እሱ ስለ ራሱ ከሚነግረኝ እና በቪዲዮ ኮል ስናወራ ከሚያሳየኝ ውጪ ምንም ነገር ለማጣራት ሞክሬ አላውቅ። ቤተሰቦቻችንን ሲድሩን ማለት ነው ሲድሩን ልጆቻቸውን ሲድሩ መጀመሪያ የሚያጣሩት ነገር ምንድን ነው? ከልጁ ምን አለው በፊት ማነው ነው ምንድን ነው? ባክግራውንድ ነው የሚጠናው። ምክንያቱም ባክግራውንድ የሆነ ጊዜ ላይ ፊውቸር ላይ ያጣላል። ለዛ ነው ማዳማ ማጣሪያ ያለቻት ይመስለኛል። ለስራ ወደ ቤይሩት ከመጡት ኢትዮጵያውያን ጓደኞቼ የኔና የጀማልን ነገር አይቶ የማይገረም አልነበረም። ይህ በእንዲህ እንዳለ ለአመት ከስድስት ወር ሁለት ወር ገደማ ብቻ ቀረው። በህይወቴ ወደ ኢትዮጵያ ለመመለስ እንደዚህ የጓጓሁበት ጊዜ ትዝ አይለኝም። ማዳሜ ግን የአሁኑ አካሄዴ መልሶ የሚያመጣኝ አይነት ስላይሆን እንደሚችል በማሰቧ ስጋቷን አካፈለችኝ። ጉዳዩን ቀደም ብያስቤበት ስለነበር ሀገር ቤት ያለች አንድ ጓደኛዬን የእኔን ቦታ ተክታ መስራት ትፈልግ እንደሆን ስጠይቃት በደስታ ተስማማች። ማን ይጠላል? የምትንከባከብ ሴትዮ ነች፣ ስራ ታግዛታለች። በዛ ላይ ደግሞ የሰው ሀገር ነው ለዛ የምታውቀው ቤት መግባቷ እንደሁም ጥሩ ነው የሚሆነው። ማዳም ለተወሰኑ ቀናት አኩርፋኝ ጀማልን እድሜ ልኬ እንደተቀየምኩት ነው የምኖረው፣ ሰራተኛዬን አይደለም ልጄን የወሰደብኝ አለችኝ። በጣም ጥሩ ሰው መስላለች። ታዲያ እናት እኮ የልጇ ደስታ ሊያስደስታት ነው የሚገባው ደግሞ በእኔ ፈንታ የምትተካልሽ ልጅ ከእኔ ብትሻል እንጂ አትከፋም። በጣም ባለሙያ ናት ስላት አምስት ዓመት ቀላል ጊዜ አይደለም እኳ ሲያ ልጄ ራሱ የአንቺን እጅና ጠረን የእኔን ያህል አይደል እንዴ ለይቶ የሚያውቀው መቼስ የአላህዬን ፍቃድ መጋፋት አልችልም። አላህ የተባረከ ትዳር ይስጥሽ፣ ወልደሽ ለማቀፍ ያብቃሽ ብላ መርቃ ሸኘችኝ። ጀማል ምን ያህል ቀልቤ እንዳሳጣኝ ያወቅኩት ከኤርፖርት እንዲቀበሉኝ ለእናትና እህቶቼ እንኳን እንዳልደወልኩኝ ሳስብ ነው። አቤት እየበረረች ነው በደስታ። ከደስታ ብዛት የተነሳ ለማዬ ደውዬ በአሁኑ ላልመለስ እንደመጣ እና በቅርብ ቀናት ውስጥ ኒካ እንደማስር ነገርኳት። መቼም እናቶች እንዲያለውን ደስታ አምቀው መያዝ አይችሉበትም እና ከሰፈር ሰዎች እየተደወለ እንኳን ደሳለሽ ያላለኝም የለም። ከአረብ ሀገር አግቡ፣ ውለዱ ብለው መርቀው ከነ ሙሉ ጤንነት ወደ ሀገር ቤት የሚልኩ አሰሪዎችም አሉ ማለት ነው እያለ ብዙ ሰው ተገረመ። እኔም አሁን ገርሞኛል። ምክንያቱም የምንሰማው ነገር እንደዛ እንድንላ፣ ያደረገንም የበረራ የቀን ማለዳ ጀማል ደውሎ መጥቼ ልቀበልሽ ወይስ ሱቅ ድረስ ይዞሽ የሚመጣ ሰው ላክልሽ ሲለኝ፣ እንዴ ና እንጂ ከዚህ ሁሉ ጊዜ መጠባበቅ በኋላ መጥቼም ሶስተኛ ወገን ሊያገናኘን ነው እንዴ? ለእኔ የሚሆን ጊዜ ታጣለህ ብዬ ተነጫነጭኩበት። ቅር እየተሰኘ አሲ ይቅርበኝ ዛሬ እንደ አጋጣሚ ሆኖ ለወሳኝ ስራ የማገኛቸው የቢዝነስ ሰዎች አሉ ከስድስት ወር በፊት የተያዘ ቀጠሮ ስለሆነ ነው። ወንድሜን እልከውና እሱ ያመጣሻል። ባይሆን የፈለግሽውን እቀጣለሁ አለኝ። እኔ ግን አልሰማው በፍጹም አምስት ዓመት ሙሉ ምናምን እንደዚህ ተነፋፍቀን ሌላ ሰው ቢልክ አይወደኝም ብዬ ነው ምደምድመን ቅር እያለኝም ቢሆን መስማማቴን ነገርኩት እና ደግሞ ለአንድ ከበድ ላለ ነገር ግን ራስሽን አዘጋጂ አለኝ። ቀድሞ ወደ ጭንቅላቴ የመጣው ገና ከመምጣቴ ኤርፖርት ታፍሶ ወስዶ ኒካ ሊያስርልኝ ይሆን እንዴ የሚል ሀሳብ ነው። ይሆን እንዴ ምንድን ነው እሱ ስለው፣ እሱን ካየሽኝ በኋላ የምትወስኘው ራስሽ ነሽ አለኝ። ቀለበት ምናምን ሊሆን ይችላል ወይ፣ ኤርፖርት ውስጥ በርከክ ብሎ ሚኔቨር ነው። አውሮፕላን ውስጥ በጉዞ ላይ ያለው ብዙ ነገር ወደ ሀሳቤ ሲመላለስ ነበር። ከበድ ያለ ነገር ምንድን ነው? ሚስት ይኖረው ይሆን እንዴ? ወይ ደግሞ ልጆች፣ አይታወቅም። ታዲያ ለምን እስከ ዛሬ አልነገረኝም? እያልኩ ማሰላሰል ጀመርኩኝ። ከተመቻቸ እንጀራ ገመዷ ላይ ያስነስቷት ልጆች ወይ ሚስት ኖሮት ኢምባራስ ካረጋት ግን በስተመጨረሻም እንዳይደርሱት የለ። ከአንድ አመት ከስድስት ወር በኋላ ወደ ኢትዮጵያ ተመለስኩኝ። ኤርፖርት የመንገደኞች መቀቢያው ላይ ሆኜ ጀማል በነገረኝ መሰረት ሰኢድ መሐመድ የሚል ምልክት የያዘ ጢማም ጎልማሳ ሰውዬ በፈገግታ ተቀበለኝና የጀማል ታላቅ ወንድም እንደሆነ ነግሮኝ ከዛው ከኤርፖርት ታክሲ ይዘን ወደ ጀማል መሄድ ጀመርን። የአዲስ አበባ ነገር ሁሌም እንደገረመኝ እና እንደደነቀኝ ነው። ዘወር ብዬው የተመለስኩ ቁጥር የሆነኛው ሰፈር ላይ የነበሩ ቤቶች ለምልክት አንድ እንኳን ሳይቀር ፈርሰው የሆነ ሰማይ ጠቀስ ፎቅ ብቻ ቦታቸው ላይ ተጀንኖ ተቀምጦ ማየት የተለመደ ነው። እሷ አለዛውም አንድ አመት ስድስት ወር ቆይታ ነው። እኛ የአዲስ አበባ ልጆች፣ እኔ ለምሳሌ ሜክሲኮ ብጣል ዞሬ መውጣት አልችልም። ለግሬ አልችል ሁሌ ነው የሚቀያየርብኝ። እንደውም እህቶቼ አዲስ አበባ ኮ ፎቅ ታበቅላለች ይሉኛል። እውነታቸው። በጉዟችን መሀል ስኢድ ጀማል እንዴት አገኘሹ ታዲያ አለኝ። እየተፍለቀለኩኝ ማሻላ በጣም ጥሩ ሰው ነው፣ እኔ እንደሱ ያለ የተባረከ ሰው ገጥሞኝም አያውቅም አልኩት። አዎ ጥሩ ሰው ነው፣ አላህ በብዙ ፈተናና መከራ ውስጥ አሳልፎ ያጠነከረው ሰው ነው አለኝ። ፈተና ያጠነክራል። ብቻ ስለማገኘውም በጣም ደስተኛ ነኝ። ግን እንዴት እስካሁን ትዳር አልመሰረተም አልኩት። አጠያቄ ጀማል ከበድላለ ነገር ራስሽን አዘጋጂ ስላለኝ እሱን ለማወጣጣት ነበር። ሰኢድ ፈገግ አለና አግብቶ ያውቃል እኮ አልነገረሽም? እንዲህ አለኝ። ኧረ አልነገረንም፣ ለእኛም አልነገረንም። አሁን ኧረ አልነገረኝም አልኩኝ፣ ግራ እየተጋባሁ ቀጥሎ ምን ሊለኝ ይሆን ብዬ ልቤ መምታት ጀመረ። ከአራት ዓመታት በፊት አግብቶ ነበር። ምን አለ ቢነግራት በአመቷ በአመቷ በመኪና አደጋ አጣት። የነገረሽ መስሎኝ ነበር አለኝ። ስለ አንድ ክቡር የሰው ልጅ ሕይወት ማለፍ እየተነገረኝ በመደሰቴ ለራሴ ድንግጥ ብዬ በልቤ ይቅር ይበለኝ እያልኩኝ ነበር፣ ግን ስዒድ እንዳይታዘበኝ ደንገጥ ብዬ የምርህን ነው ስዒድ አልኩትኝ። ዓይኖቹን ባያቀረሩ ወላሂ እውነቴን ነው። ኢክራም ትባል ነበር። አደጋው የደረሰባት ጊዜ ራሱ የአራት ወር ነፍሰ ጡር ነበረች። ስማ በጊዜው ለኢክራም እና ላልተወለደው ልጁ ከነበረው ፍቅርና ስስት አንፃር አንዳችንም ጀማል በድጋሚ ሰው ሆኖ ይቆማል ብለን አልጠረጠርንም ነበር። እንዳይጠገን ሆኖ ነበር የተሰባበረው። አሲያ ብቻ አላህ ያዘነን ማጽናናት ያውቅበታል። አንቺን ሰጠው የወንድሜ ሳቅ ተመለሰለት አለኝ። ወዲያውኑ ግራ በተጋባ አስተያየት እያየኝ፣ ቆይ ስለዚህ ነገር ጀማል ምንም ብሎሽ አያውቅም አለኝ። አረ ምንም ብሎኝ አያውቅም። ለእኔም ምንም አለማለት እኮ ገርሞኛል። ምናልባት ያለፈ ታሪክ ስለሆነ አይጠቅማትም ብሎ ወይ ደግሞ የተዳፈነ ሀዘኑን መቀስቀስ ስላልፈለገ ይሆናል አልኩኝ እንደዚህ ብሎ ነገር ግን የለም፣ ሰው ካገባ አግብቶ ከነበረና አዲስ ሚስት ሊያገባ ከሆነ ግዴታ ስለነበረው ነገር ማወቅ አለበት። ያው ሞታለች እኮ ግን አግብቼ ነበር ግን ባለቤቴ ሞታብኛለች ይባላል። ምክንያቱም እኔ አሁን ሳላውቅ ሆነ ሰውዬ ጋር አስር ዓመት ኖሬ ኖሬ አግብቼ ነበር እኮ ግን ባለቤቴ ሞታለች ቢለኝ ለምን አልነገርከኝም ማለት ማወቅ ያለባት ይመስለኛል እንደኔ እንደኔ ያለፈ ታሪክ ስለሆነ አይጠቅምም አልሽ። ያለፈው ታሪክ የማይሻር ጠባሳት ትቶ ከሄደስ አለኝ። ቀጠል ላረገና፣ ሌላ ጀማል የነገረሽ ነገር የለም አለኝ። የለም ግን ስትመጪ ራስሽን ለአንድ ከባድ ነገር አዘጋጅ ብሎኛል አልኩት። ሰኢድ በረጅሙ ተነፈሰና እውነቱን ነው ለአንድ ከባድ ለሆነ ነገር ራስሽን ማዘጋጀት አለብሽ አለኝ። ተንቀጥቅጬ ነው ሞቶ እንደዚህ ደጋግሞ ሲሉኝ ደንገጥ ብዬ ምንድን ነው ሰኢድ ለምንድን ነው የምታስጨንቀኝ? ለምን የተፈጠረ ነገር ካለ በግልጽ አትነግረኝም? አልኩት ሁሉንም ነገር ቦታው ላይ ስንደርስ ታየዋለሽ። ጀማል ለከባድ ነገር ተዘጋጅ ሲለኝ የሆነ ያልጠበቅኩት ነገር አድርጎ ሊያስደስተኝ እንደሆነ ነበር ያሰብኩት። የሰኢድ ፊት ላይ ግን የማነባው ጥሩ ነገር አይመስልም። የሆኖ ሆኖ ጀማል እየጠበቀን የነበረበት ቦታ ደረስን። እኛ ራሷን ቶሎ ብንደርስና ብናይ ጀማልን ሳየው ይሰማኛል ብዬ የጠበቅኩት ደስታ ሁሉ እንደጉም በኖ ጠፋ ምክንያቱም እንዳየኝ ከተቀመጠበት ተነስቶ እጅ ይነሳኛል ብዬ የጠበቅኩት ሰው ዊልቸር ላይ ተቀምጦ ነው የጠበቀኝ። አልጠረጠርንም። ሞላ ይኸውን እንጃ። ለመቀበልም ለማመንም ሪያክት ለማድረግ የሚከብድ ነገር ይመስለኛል። ጀማል ሁለቱም እግሮቹ በቦታቸው ላይ የሉ። እንደ ግግር በረዶ ባለሁበት ደርቄ ቀረው። ደጋግሞ ስሜን ሲጠራ ይሰማኛል ግን አንደ በቴን ምን እንደለጎመው እንጃ። ምንም አይነት ቃል ማውጣት አልተሳነኝ። በቆምኩበት ዥቡ ብዬ ከመውደቄ በፊት በአቅራቢያ ያገኘትን ወንበር ስቤ ተቀመጥኩና ትንፋሽኝ ሰብስቤ እንዴት እንዴት አደርገኝ ያለ ቆይ፣ ለምን አልነገርከኝም አልኩት። ለመቀበልም ይከብዳል፣ ባይዞ ኤክስፔክት አርጋ የመጣችው ነገር እና ያገኘችው ነገር ካልተገጣጠመባት እንደሰው አይምሯችን አክሰፕት ለማድረግ ጊዜ ይፈልጋል። ፕሮሰስ ማድረግ ይኖርባታል። ብነግርሽ እኔም ብለሽ ይህን ሁሉ ሀገር አቆራርጠሽ ትመጪ ነበር? አሲ አትመጪም ነበር። እኔ ደግሞ መቅረትሽን አልፈልገውም አለኝ። ቆይ የኔ ፍላጎትስ ቦታ አይሰጠውም? ቆይ መቼ ነው ሁሉ የሆነው? ምን ተፈጥሮ ነው አልኩት፣ ወደ እግሮቹ እየጠቆምኩኝ። ከሶስት ዓመታት በፊት ነው። ከባለቤቴ ጋር ወደ ክፍለ ሀገር እየሄድን የመኪና አደጋ ደርሶብን ነበር። እሷ ያልተወለደውን ልጄ በሆዷ እንደያዘች ወዲያው ህይወቷ ሲያልፍ እኔ ደግሞ ከባድ የአካል ጉዳት ደርሶብኝ ሁለቱንም እግሮቼ ናጣው። እውነቱን ለመናገር ከነገረኝ ነገር ሁሉ የተረዳሁት ምን ያህል ለእኔ ስሜት የማይጨነቅ ራስ ወዳድ ሰው እንደሆነ ነው። በጊዜው የምናስበው ነገር ያው አግሬሲቭም ያደርጋል፣ ለመረዳትም ይከብዳል። ለምን ተደበቅኩ የሚልም ደግሞ ስሜት አለ። ስንት ነገር ስናወራ እንዴት ይሄን ይደብቀኛል? ስመጣ እንዳየው ነው። ብዙ ነገር ታስለመጣች ደግሞ ሪግሬት ልታረግ ትችላለች ምናምና የተደባለቀ ስሜት እንደሆነ እንረዳታለን። ምን ማለትና ምን ማድረግ እንዳለብኝ ግራ ስለገባኝ በተቀመጠበት ትቼው ወደ እናቴ ቤት ሄድኩኝ። አይፈረርባትም እናቴ ኒካ ስሬና አግብቼ እዚሁ ለመኖር ጠቅልዬ እንደመጣው ነግሬያት ስለነበር ስለማገባው ሰው እየጠየቀች ልቤን ታደክመው ጀመር። እህቶቼ እና የሰፈሩ ሰዎች፣ ዘመድ አዝማዱ ሳይቀር በጥያቄና በአጀባ ሰላም አሳጡኝ። ምን አቀበጠኝ? ቀድሜ ባልነገርስ፣ ዝም ማለት እየተቻለ ለነገሩ እኔ አልሰማት አልኩ እንጂ ማዳም እኮ ደጋግማ ስለ ጀማል እንዳጣራ ተነግረኝ ነበር። የሚገርማችሁ ነገር ማለት ነው ሰው አሁን የእሷ ምንድነው ከውጪ መታ፣ ከዛ ኤክስፔክት ያደረገችው ነገር አለ። ያው ሰው ስለሆነን የሆነን ሰው በስልክ ስናወራ ምናምን ይመስላል ብለን የምናስበው ነገር አለ አይደለ? እንደዛ ኤክስፔክት ስላደረገች በጣም ከብዷታል። እኔ ግን እዚ አክቹዋሊ ሀፕን ያደረገ ነገር የማውቀው ምንድነው ሁለት፣ ሴትና ወንድ ናቸው የወንዱ አንድ እግሩ አርቴፊሻል እግር ነው እና አታቅም ጓደኛሞች ናቸው። ፎር ሎንግ ታይም ትምህርት ቤት አንድ ላይ ናቸው ምናምን ያው አንዳንድ የማያስታውቅ አይነት ሲዌሽን አለ አደለ፣ አያስታውቅም ምናምን። ልክ አንድ ቀን ግን አብረው ከተኙ በኋላ ድንገት እንደዚህ ስታደርገው? ማለት ስጋ እንዳልሆነ የሚሰማን ነገር አለ አደለ፣ እንደዛ ፊል አደረገች እና አንደኛ እንዴት አልነገርከኝም? ይመጣል። ስንት አመት ሙሉ አብረው የቆዩ ሰዎች ናቸው እንዴት እንደዚህ አይነት ነገር እደበቃለሁ ይመጣል። ከዛ ደግሞ አንዳንድ ሰው የማይናገርበት የራሱ የሆነ ምክንያት አለው፣ ግን ሰው ትዳርን እስካሰበ፣ ፍቅርን እስካሰበ አብሮ መተኛት ደረጃ እስከተደረሰ ድረስ አይደለም የሰውነት አካል እዚህ ጋር ብጉር ወጥቶብኛል ምናምን ተብሎ እኔ እንደዚ አይነት ሰው እዚህ ጋር ብጉር አለብኝ ምና ልል እችላለሁ። እና እንደዚ አይነት ትልልቅ ነገሮችን ሰውን ፍቅር ከማስያዛችን በፊት ላይ ብናስብበት ጥሩ ይመስለኛል ብዬ አስባለሁ እና አሁን በማን ይፈረዳል? የእሱም ሁኔታውን አለመናገር መደበቅ ፈልጎ እኮ ላይሆን ይችላል። ግን ብነግራት ምን ታስባለች? ሰዎች አደለን? ይሄን ነገር ለሰው ብነግረው ሰው ምን ይለኛል? ሰው ይገምተኛል። ያው እንዳለው ደግሞ ይሄን ነገር ብታቅላት መጣት ትችላለች። እሱ ደግሞ ኦልሬዲ ፍቅር አስይዟታል። ሆ ሁሉንም ነገር መጀመሪያ ላይ ነው መነጋገር ያለብን። ግን ብዙ ጊዜ ችግሮች መጀመሪያ አይነገሩም መሰለኝ። ወይ ከሰው ጋር አብረን ስንኖር ነው የዛን ሰው ችግር የምናውቀው፣ ወይ ደግሞ ጊዜው ነው ብሎ ሲያስብ ያ ሰው ይሄ ችግር እኮ አለብኝ ሲለን ነው የምናውቀው። እና እንደዚህ ነገሮች ባይዘወተሩ ምክንያቱም ሁለተኛው ሰው ይጎዳል። ያ ሰው ኦልሬዲ በደረሰበት ነገር እኮ ተጎድቷል። ሴቷ ወይም ደግሞ አጋር ሆኖ የመጣው ሰው ግን ምንም በማያውቀው ይጎዳል ማለት ነው። ማለት ከአካል ጉዳቱ በላይ የልብ ጉዳት ይኖራታል ማለት ነው። አሁን እሷ እና በጣም ከባድ ነው። ግን ሁሉንም ነገር እርግፍ አድርጌ ጥዬ ወደ ቤሩት እንኳን እንዳልመለስ ለማዳም ሌላ ረዳት ተክቼላት ነው የመጣሁት። እንደገና ባዶ ሆነች ማለት ነው። ልጅቷን ማስለቀቅ አትችልም። ማዳማ ደግሞ መርቃን የሸኘቻት፣ ስራዋም ተበላሽቷል። አክሰብት ለማድረግ መሞከር ነው መሰለኝ መፍትሄው። ልሂድስ ብል እንዴት ብዬ ነው አይኗን የማየው? መቼም ሲነግሩት አልሰማ ብሎ ችግር ከደረሰበት በኋላ እኔምን ብዬ ነበር መባልን የሚወድ ሰው ያለ አይመስለኝም። ነፍሴ በመንታ መንገድ መሀል ተጨነቀች። አላህዬ እኔ ደካማ ነኝ፣ ይህንን ፈተና ማለፍ አልችልምና እባክህ አንተ አሳልፈልኝ እያልኩ ፈጣሪን አልቅሼ የለመንኩት፣ አሁን ምን ይዋጠኝ? ኒካ እንደማስር ለሰሙት የሰፈር ሰዎችና ለዘመዶቼስ ምን ብዬ ልንገራቸው? በጣም ነው የሚያስጨንቀው። ባይዞ የሆነ የውስጥ ህመም ቢሆን ወይ የሆነ ሌሎች አይነት በሽታዎች ቢሆኑ በመድኃኒት ይሸፈናሉ፣ ሰው ያይብንም። ይሄ ግን ሰው ያየዋል። ያለን ነገር ላይ ሀሳብ መስጠታቸው አይቀርም። አስተያየት መሰጠው ሰው አይቀርም። ዋናው ደግሞ ሰው ልጅ ብርቱ የሚሆነው ያንን ሀሳብ ፖዚቲቭሊ መቀበል ነው። አሁን እቺ ልጅ የሚደርስባት የሰፈሩ ወሬ አለ፣ ሰዎች የሚጠብቁት ነገር አለ። ኒካ ነው የሚጠብቁት እና የለም ማለት አትችልም። አሁን ለምን ስትባል ሰውየው እንዲህ እንዲህ ነው ይከብዳል። ለራሷ አክሰብት አድርገው ወደ ትዳር አምናበት ከገባች ምናልባት ያው ትንሽ ቢወራና ከዛ ቀለል ሊላት ይችላል። ያው ወሬ አንድ ሰሞን ስለሆነ ሊለቃት ይችላል። ግን እሷ አክሰፕት የምታደረግበት መንገድ አለ ወይ? አክሰፕትስ የሚደረግ ነገር ነው ወይ? እስኪ እናንተ እዚህ ነገር ላይ ሀሳብ ስጡበት። የኔ ሀሳብ እንግዲህ ይህን ይመስላል። እሷም ከጭንቀቷ እንድትገላገል አይምሯም እንግዲህ አንድ ነገር ወስኑ። ጥሩ ኑሮ እንደሚኖራት ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ፣ ቀጣይ ታሪካችን እስከሚደርስላችሁ ድረስ ይሄንን ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቻናላችን ላይ ማንኛውንም አይነት ማስታወቂያ እንዲተላለፍላችሁ የምትፈልጉ ከሆነ ቆንጆ አድርገን እኛ ለቤተሰቦቻችን ለቻናላችን አባሎች የምናጋራላችሁ ይሆናል። ከታች የቴሌግራም ሊንክ የምናስቀምጥ ይሆናል። በሱ ታሪኮቻችሁንም ማጋራት ትችላላችሁ። ስለታሪኮቻችሁ ፕራይቬሲ ምንም እንዳታስቡ፣ ስማቸውን ቀይረን ለእናንተ ይመቻል ብለን ባሰብ ነው መልኩ የምናስቀምጥ ይሆናል። ማስታወቅ የምትፈልጉትም ነገር ካለ በዚሁ የቴሌግራም ሊንክ መላክ ትችላላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ግን ቲክቶክ አካውንት እንዳለን ታውቃላችሁ። እነዚህ ታሪኮቻችን አጠር አጠር አጠር ተደርገው ቲክቶክ ቻናላችን ላይ ምንጭናችሁ ይሆናል። ከስር ሊንኩን እናስቀምጣለን። ፎሎ ማድረግ እንዳይረሳ። ቻው።